በጣም ተጨነቀ። አንተና ያመኑትን ሰዎች ቤተሰቦችን ሰብስበህ ውጣ ከከተማ። አብረው ወጡ ወደ ኋላ እየዞረ የሰው ልጆች መቀራረብ ከአላህ ቅጣት ያድናል። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ! ጥያቄ ያላቸው በውሎ ባዳሩ ደጋጉን ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ

ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን፣ አለል ፊጥራ የአፍላነት መልኮች የተሰኘ ፕሮግራማችን ዛሬም በሰዓታችን ተገኝተናል ማለት ነው እንሻላህ ከልጆቻችን ጋር እንግዲህ ከባለፈው ካቆምንበት እንቀጥላለን ማለት እንሻላህ። በባለፈው ከልጆቻችን ጋር ስንነጋገር የነበረው ታስታውሱ ከነበረ ስለ ነቢዩላህ ኢብራሂም አለይሂ ሰላም ልጃቸውን ለዚያራ ሂደው አላህ ስብሀነ ተዓላ ልጃቸውን እንዲያርዱ የአላህን ትእዛዝ ፈጽሞ እንደነበረ ሶስቱም አባትም እናትም ልጅም ሶስቱም የአላህ ሱብሓነሁ ወተዓላ ትእዛዝ በፍጹም ታዛዥነት መርሓባ ብለው ታዛዥ ነው እንደፈጸሙ ተመልክተን አላህ በዛ አጅር በዛ ምትክ ማለት ነው ከብሽ ከሰማይ ሙክታ አምጥቶላቸው እንዳረዱ ተመልክተናል ማለት ነው። ከዛ በፊት ደግሞ እናታችን ሀጀራ ልጇን እስማዒልን ይዛሂዳ በረሃ ላይ ሶፋና መርዋ ላይ የተገላታችውን ረጅም ጊዜ ከዛ በኋላ አላህ ሱብሓነሁ ወተዓላ ተአምር ምክንያት ከልጅዋ ከእስማዒል እግር ስር ማኦ ዘምዘም ፈልቆ እንደነበረ እንዳውም ሳስታ ውሃው ፈሶ እንዳያልቅ ብላ ዙሚ ዙሚ ቁሚ ቁሚ እያለ ሲገድባው እንደነበረ ተመልክተን፣ መጨረሻ ላይ ደግሞ አላህ ስብሓነሁ ወተዓላ ካዕባን እንዲገነቡ አዟቸው ካዕባን እንዲገነቡ አዟቸው ካዕባን ገንብተው ዱዓት ያደረጉ እንደነበር፣ ጌታችን ሆይ ተቀበለን፣ ይህ ለአንተ ትእዛዝ ለመፈጸም ነው የምናደርገው ብለው ከዛ በኋላ ደግሞ ለዛ አካባቢ ህዝቦች ወብዓት ፊህም ረሱላን የትሎ ዐለይህም አያቲከ ወዩዓሊሙሁም ልኪታበ ወልሕክማ ጥበብን መጽሐፍን የሚያስተምራቸው ከወንጀል የሚያጸዳቸው የሆነን ነቢይ ከመካከላቸው ላክላቸው ብለው ዱዓ አድርገው ከዛ በኋላ ደግሞ ሁሉም ሰው ሐጅ እንዲያደርግ በአላህ ትዕዛዝ መሰረት ዱዓ ጥሪ አድርገው እስካሁኑ ቀን ድረስ እስካሁኗ ቀን ድረስ ማለት ነው። ከዕባ ዙሪያ ሰው ጠፍቶ አይታወቅም። ጠዋፍ የሚያረጋ አለ፣ ዑምራ የሚያረጋ አለ፣ ሰዐይ የሚያደርጋ አለ። እስካሁን ድረስ ቀጥሏል ማለት ነው። ከነቢዩላህ ኢብራሂም ዓለይሂ ሰላም ዱዓ አንድ ትሩፋት ነብያችን ሰለላሁ ዓለይሂ ወሰለም ናቸው ማለት ነው። ነቢያችን ሰለላሁ ዓለይሂ ወሰለም በነገራችን ላይ የነብዩላህ ኢብራሂም ዓለይሂ ሰላም ዘር ውስጥ ሲቆጠር የሚገኙ ናቸው ማለት ነው። የነቢዩላህ ኢብራሂም ዘር ናቸው ማለት ነው። ከዛ የነቢዩላህ ኢብራሂም ዘር ግን ያው በሁለት ግንድ ሂዷል። በአንዱ በእስማዒል በኩል አንድ ደግሞ በኢስሐቅ በኩል የሚቀጥል ታሪክ እንዳለ ተመልክተናል ማለት ነው። ወደ ቀጣዩ ታሪክ ከማለፋችን በፊት የነቢዩላህ ኢብራሂም ዓለይ ሰላም ታሪክ ላይ የተማርናቸውን አንዳንድ ነጥቦች ማስታወሱ አስፈላጊ መስሎ ይታየኛል። ማለት ነው አንዱ የተማርነው ነገር ምንድን ነው? የአላህን ስብሐነሁ ወተዓላ ትዕዛዝ መቀበል ታዛዥ መሆንና ለዛ ነገር ዋጋ መክፈል የነብያቶች ፈለግ እንደሆነ፣ አላህም የምታዘዝ ለዛ ለትዕዛዙ ደግሞ ዋጋ መክፈል የነብያቶች መንገድ ነው። ይሄንን ተምረናል። ነቢዩላህ ኢብራሂምም ያንን ተግባራዊ አድርጓል።

እምብይል ነበረ አይደለም። ስለዚህ ልጇን ተንከባክባ በሥነ ሥርዓት ለአላህ ትእዛዝ አዳሪ እንዲሆን አድርጋ አሳድገዋለች። ያ አላህ እንዲወደው አድርጎታል። የአላህን ትእዛዝ እንዲፈጸምም አድርጎታል ማለት ነው። ይህም የነቢዮች መንገድ ነው። ሌላኛው ደግሞ የተማርነው ምንድን ነው? አሰብሩ ሚፍታሑል ፈረጅ፣ ትዕግስት የሚባለው ነገር የሆነ ስኬት ቁልፍ ነው። ነቢውላህ ብራሂም ልጅ ሳይኖራቸው በኋላ ነው ያገኙት፣ አይደለም ይሄ የሰብር ውጤት ነው። እናታችን ሀጀራም እዛ ጋ ሂዳ ታግሳ ሰብር አድርጋ ነው በኋላ ነቢዩላህ እስማኤልን የሚመስል ልጅ አላህ የወፈቃትና ከተማውም ያበበው ከዕባንም ይገነቡት ማለት ነው። በጣም በርካታ የትዕግስት እንትኖችን አሳልፈናል። ነቢዩላህ ብራሂምም የሁላ መከራ ሲደርስባቸው ሶብር አድርገዋል። እሳት ሲወረወሩ ታግሰዋል። ንምሩድ ጋር ሂደው በሚከራከራቸው ሰዓት የእሱን የማይረባ መከራከሪያዎች ታግሰው በጥበብ መልክ አስተምረውታል። ትዕግስት ይፈልጋል ዳዕዋም ማለት ነው። እናታችን ሳራ ታግሳ ነበረ። እዚህ ሙሉ ታሪኩ ላይ ተመልክታችሁ ከነበረ ሶብር፣ ትዕግስት የሚባለው ነገር ትልቅ ዋጋ ኑሮት ትመለከታላችሁ ማለት ነው። ከዛ ውጭ ደግሞ የተማርነው አንዱ ነገር ምንድን ነው? አላህ ስብሓነሁ ወተዓላ ካመኑ ሰዎች ጋር ከእነሱ ጎን ነው። እነሱን ይረዳቸዋል። አላሁ ማዓ ለዚነ አመኑ። ምንም በረሃ በሆነበት አካባቢ ላይ እናታችን ሃጀር እዛ በመሄዷ ምክንያት ሀገር ሙሉ ሰው በዝቶ አላህ ከጎኗ ሆኖ የሚያግዟት ሰዎች ረዳት አኒስ ፈጥሮላታል። ነቢዩላህ ኢብራሂም ታግሰው

እኔ በህልሜ ሳር ድሃዬ ሆኜ አላህ አንተን ልጄን የምወድህን ልጄን እንዳርድ አዞኛል፣ በሚሉ ሰዓት የታዘዝከውን ነገር ፈጽም እንሻአላህ ሰተጂዱኒ ሚን ሳቢሪን። አንተ የአላህን ትዕዛዝ እኔ ላይ በምትፈጽም ጊዜ ከታጋሾች ሁኜ ታገኘኛለህ። እን ታጋሽ ሆናለሁ፣ አላስቸግርህም። አባቱን ነው እንደዚህ የሚለው አይደል? ግን ይሄ ወላጁን መታዘዙ አላህን መታዘዝ ነው።

የተጠቀሰ ምርጥ ነቢይ ነው። ታሪሁ ግን ከነቢዩላህ ኢብራሂም ታሪክ ጋር ይገናኛል። ነቢዩላህ ኢብራሂም ዓለይሂ ሰላም እሳት ውስጥ በሚወረወሩ ሰዓት ከእሳት ውስጥ አላህ ስብሐነሁ ወተዓላ አድኗቸው ወጥተዋል አይደለም። ከእሳት ውስጥ ድነው በሚወጡ ሰዓት ያመነላቸው ሰው አልነበረም። ብዙም ያመነላቸው ማን ነው? ባለቤታቸው ሳራና የወንድማቸው ልጅ የወንድማቸው ልጅም ነው ይባላል፣ ተማሪያቸውም ነው ይባላል። ብቻ ምንድን ነው እሱ ነበር ያመነላቸው። ከዛ በኋላ ከኢብራሂም ዐለይሂ ሰላም ጋር በመሆን ወደ ሻም ሀገር ተሰደው ነበረ በአንድ ላይ። ከዛ በኋላ አላህ ስብሐነሁ ወተዓላ ነቢዩላህ ሉጥን ራሱን ነቢይ አድርጎ ረሱል አድርጎ ወደ ሰዶም ህዝቦች አላህ መርጦ ላከው። እነዛን ህዝቦች ሂዶ እንዲያስተምር ማለት ነው። የማን ተማሪ ነው? የማን የወንድም ልጅ ነው? የነብዩላህ ኢብራሂም ዐለይህ ሰላም የወንድም ልጅ ወይም ተማሪያቸው ማለት ነው። ከዛ ወደ ሰዶም ህዝቦች ነብዩላህ ሉጥ ሂዶ እነሱን ማስተማር፣ መዘከር፣ ማስታወስ ጀመረ ማለት ነው። እነዚህም ህዝቦች እንደ ሌሎቹ ህዝቦች በሙሉ ከአላህ ውጭ የሚያመልኩ ነበሩ። አላህን ክደው ነበረ። አላህን አያመልኩም። የተለያዩ ነገሮችን ያመልካሉ። አላህን ከማምለክ ማምለክ መተው ብቻ ሳይሆን ደግሞ የሚሰሯቸው በርካታ መጥፎ ነገሮች አሉ። ይሰርቃሉ፣ ደካማን ያንገላታሉ። በምድር ላይ ተፈጽሞ የማያውቁ ከባባድ ወንጀሎችንም ይፈጽሙ ነበረ። ነቢዩላህ እብራሂም ነቢዩላህ ሉጥ ዐለይሂ ሰላም በጣም አስተማራቸው፣ ደከመባቸው። እባካቸው ንጹህ ሁኑ እንጂ እያለ ገሰጻቸው። እንደዚህ አትዝረክረኩ፣ አላህን ሱብሓነሁ ወተዓላ ብቻ አምልኩ። እነዚህ የምትፈጽሟቸው ወንጀሎች በሙሉ አግባብነት የላቸውን። እባካቸው መንገድ ላይ እየጠበቃቸው ሰዎችን አትስረቁ፣ አትዝረፉ ማንም የሰው ልጅ ሰርቶት የማያውቀው ከእናንተ በፊት የነበረ ወንጀሎችንም አትስሩ፣ ይህን አላህ አይወድላችሁ። ንጹህና ጽዱ ሁኑ እያለ ያስተምራቸኋል። ነቢዮች ሁሌም ሲያስተምሩ በምንድን ነው? በጥበብ ነው፣ በትዕግስት ነው የሚያስተምሩት። በሑጃ ነው፣ በትክክለኛ ማስረጃ ነው የሚያስተምሯቸው። ግን ህዝቦቹ ሁልጊዜም አስቸጋሪ ይሆናሉ። እንዳውም ምን አሉት? ወመካነ ጀዋበ ቀውምሂ የህዝቦቹ ምላሽ ግን ምን ሆነ? አኽሪጁሁም ሚን ቀርየትኩም ኢነሁም ኡናሱን የተጠሀሩን። ይህንን ሉጦ የሚባል ሰውና አምነውት የተከተሉት ያሉትን ሰዎች ከከተማችሁ አስወጧቸው አሉ። ወንጀላቸውን ግን ምን እንዳሉት አውቃላችሁ? እነዚህ የሚጠራሩ ንጹህ የሆኑ ሰዎች ናቸው ንጹህ በመሆናቸው ጸድት ያሉ በመሆናቸው እነዚህ ንጽህናን የሚሰብኩ ሰዎች ከከተማቸው አስወጡ እንጂ ተባብለው ተመካከሩባቸው ምን ባደረጉ ወንጀል አትስሩ አላህን በብቸኝነት አምልኩ ከእናንተ በፊት የነበሩ ህዝቦች ፈጽመውት ማያውቁትን ከባባዱ ወንጀል አትፈጽሙ ባካችሁ ብለው ወደ መልካም ነገር ስለጠሯቸው ብቻ እነዚህ ንጽህናን የሚጠሩ ሰዎች ንጹህ የሆኑ ሰዎችን ከከተማቸው አስወጥ ብለው ዶለቱባቸው ማለት ነው። ኢንሻላህ እንቀጥላለን ታሪኩን ከረፍታችን ተመልሰን እንገናኛለን። ውድና የተከበራችሁ ተመልካቾቻችን ካፍታ ረፍት ተመልሰን እንገናኛለን። ፋውስል ወንዋውስል በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው። ደጋጉን ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው። ከረፍታችን ተመልሰን መተናል። ኢንሻኣላህ ቅድም ያቆምንበት ምን ላይ ነበር? ነብዩላህ ሉጥን ዐለይሂ ሰላም በመከራቸው፣ በገሰጻቸው እነዚህ ንጹህና የሚጠሩ ሰዎች ንጹህና ንጹህና የሚሉ ሰዎች ከከተማ አስወጧቸው እንጂ ብለው ተመካከሩባቸው ከዛ በኋላ የአላህ ስብሃነሁ ወተዓላ ቅጣት ነው ከዚህ በኋላ የሚጠብቃቸው ማለት ነው መከሯቸው ገሰጿቸው ከነሱ በፊት ያሉ ህዝቦች ሰርተውት የሚያውቁትን ወንጀል እየፈጸሙ እምቢ አሉ ከዛም ብሎ ደግሞ ምን ሆነ መላኢኮች ነብዩላህ ሉጥ ዓለይህ ሰላም ቤት መጡ። በሰው ተመስለው ነው የመጡት። በሰው ተመስለው የሚያማምሩ ወጣቶቹ ነው መጡ። ነብዩላህ ሉጥ ቤት ዓለይህ ሰላም ተቀመጡ። የመጡት ግን የሉጥ ህዝቦችን ለመቅጣት ነው። ተው ሲባሉ እምቢ ብለዋል። ከዛ በኋላ ነብዩላህ ሉጥ ዓለይህ ሰላም አላወቀም እንግዶች የመጡበትን የመሰለው ቤቱ አስተናገዳቸው። እነዛ መጥፎ ሰዎች ግን እነዚህን ሰዎች ሊረብሹ መጡ ወደ እነሱ። ነቢዩላህ ሉጥ ዓለይሂ ሰላም በጣም ተጨነቀ። እንግዶቼን እነ ሃኡላ ጠይፊ ፈላ ተፍጠሑን፣ እባካችሁን እነዚህ እኮ እንግዶቼ ናቸው፣ እንግዶቼ ፊት አታወርዱኝ እባካችሁ ብሎ ለመናቸው። አንሰማህም አሉት። ሊረብሿቸው ፈለጉ። ከዛ በኋላ ጅብሪል ዐለይሂ ሰላም ወጥቶ ሰዎቹን በክንፉ መታቸው። የመጡትን ሰዎች አይናቸው ረገፋ ማለት ነው። ከዛ በኋላ መጡና ምን አሉ ለነቢዩላህ ሉጥ ዐለይሂ ሰላም እኛ ለአንተ ህዝቦች ለማጥፋት የተላክን የአላህ ስብሓነሁ ወተዓላ መልእክተኞች ነንም፣ ሰዎች አይደለንም። አብሽር እኛ ሊጎዱ አይችልም፣ ተረጋጋ አሏቸው። ጠዋት ከፈጅር በፊት አንተና ያመኑትን ሰዎች ቤተሰቦችን ሰብስበህ ውጣ ከከተማ አሏቸው። ከዛ በኋላ ቤተሰባቸውን ሰብስበው ወጡ። በጣም የሚያሳዝነኝ የነቢዩላህ ሉጥ ታሪክ ላይ ባለቤታቸው ሚስታቸው አላመነችም። የነቢዩላህ ሉጥ ሚስት ሆነ። የነብይ ሚስት ሆነ። በነብዩላህ ሉጥ ዐለይሂ ሰላም ነብይነት አላመነች። እሷ ካላመኑት ሰዎች ጋር ነው የምትመደበው። ከዛ በኋላ አብረው ወጡ። ወደ ኋላ እየዞረ እየወጡ እያለ ወደኋላ እየዞረ ሰው የቅጣቱ አካል ያገኘዋል፣ ቅጣቱ ያገኘዋል ተባሉ። ቤተሰባቸውን ያመኑ ሰዎችን ሰብስበው ከመንጋቱ በፊት ወጡ ነብዩላህ ሉጥ ዐለይሂ ሰላም ባለቤታቸው ግን ወደ ኋላ ዙራ ስትመለከት እሷም እዛው ተካተተች ማለት ነው። እሷም ቀረች እዛው ያላመኑች ሰዎች ጋር። ከዛ በኋላ መላኢካው ምን አደረገ? መሬቱን እነሱ ያሉበትን ሀገር፣ ከተማዋን ከመሬት ስቅ ስቅ አድርጎ አነሳት። አንዳንድ ጊዜ የሆነ ምግብ እንዲህ ተነሳላቸው አይደለም? ለምሳሌ ይህንን በእጅ እንዲህ ብድግ ልክ እንደዛ መሬቷን እነሱ ያሉበትን ህዝቦች ያሉበትን መሬት ቅፍፍ አድርጎ መላይካው ብድግ ያደረጋት ወደ ሰማይ ምን ይላሉ፣ እንዳውም አንዳንድ ላይ የዶሮ ጩኸት ሰማይ ላይ እስከሚሰማ ድረስ ቅርበቱ ማለት ነው። አነሳት ይላሉ። ፈጃለሃ አሊሃ ሳፊለሃ ከዛ ገለበጣት፣ እንደዚህ እዛው የነበረበት ቦታ ላይ መለሳቸው፣ ወረወራቸው፣ ጣላቸው። ይሄ ሁሉ የሆነበት ምክንያት በምንድን ነው? አላህም በብቸኝነት አምልኩ፣ እባካችሁ እንደዚህ አይነት መጥፎ ተግባሮችን አታድርጉ ብሎ ሲመከሩ እምቢ ብለው ጭራሽ የነቢዩላህ ሉጥን ዐለይሂ ሰላም እንግዶች ለመረበሽና ለማንገላታት መተው ስለነበረ ይህን ቅጣት ወረደባቸው። ፈጀዐለ ዓልያሃ ሳፊለሃ ከላይ ነበረችዋን የታችኛዋ አደረጋት አላህ መልሶ መሬት ላይ። ገልብጦ ጣላቸው ማለት ነው። በዚህ መልክ የነቢዩላህ ሉጥ ዐለይሂ ሰላም ህዝቦች ጠፉ ማለት ነው። የነቢዩላህ ሉጥ ታሪክ በአጭሩ ይሄንን ይመስላል። አሁን እዚሁ ታሪክ ላይ የምን አንዳንድ ጥያቄ ልጠይቃችሁና ፕሮግራማችንን ማጠቃለያ አድርገንለት እንጨረሳለን ማለት ነው። ነቢዩላህ ሉጥ ዐለይሂ ሰላም ለነቢዩ ኢብራሂም ምናቸው ናቸው? እብኑ አኺ የነብዩላህ ኢብራሂም የወንድማቸው ልጅ ናቸው ይባላል። ሌላም ሪዋያ ደግሞ ተማሪያቸው ናቸው ይባላል ማለት ነው። ነብዩላህ ሉጥ ዐለይሂ ሰላም ህዝቦቻቸው ሲመክሯቸው፣ ነብዩላህ ሉጥንና ህዝቦቻቸውን ከከተማ እንዲባረሩ ሲፈልጉ እንደ ምክንያት የጠቀሱት ነገር ምንድን ነው? እንደ ምክንያት እነዚህ እንደዚህ ያለ ሰዎችን አስወጡ ነው ያሉት። ምን አይነት ሰዎች ናቸው? አሉ ያመኑና፣ እናስን የተጣሃሩን እነዚህ ንጹህ፣ ንጽህናን የሚሰብኩ ንጽህና፣ ንጽህናን የሚሉ ሰዎችን ከከተማ አስወጡ። ንጹህ መሆን ጽድት ማለት ከወንጀልም ከፋሒሻም ለነሱ ዘንድ ነውር መስሏቸው ማለት ነው። እነዚህ ኡናሱን የተጠሃሩን ናቸው አስወጡ ከከተማችሁ ብለው ተመካከሩባቸው። ከዛ በኋላ ነቢዩላህ ሉጥ ዓለይሂ ሰላም መላይካዎቹ በምን መልክ ተመስለው መጡ? በሰው መልክ ተመስለው መጡና ከዛ እነዛ መጥፎ ሰዎች ደግሞ አሁንም የሀገራቸውን ሰዎች እንደሚረበሹት እነዚህን ሰዎች ለመረበሽ መጡ ማለት ነው። ከዛ በኋላ ጅብሪል ወጥቶ የመጡትን ሰዎች አጠፋቸው፣ አይናቸው ጠፋ። ከዛ በኋላ ደግሞ ለሊት ያማነሰን ሰዎች ዘውጣ ተባሉ ወጡ ከዛ በኋላ መሬቷን ወደ ሰማይ አድርሶ አላህ መለሳቸው ማለት ነው ከዚህ ታሪክ የምንማረው ነገር አሁን ምንድን ነው ወንጀል የሚባለው ነገር የአላህን ቅጣት የሚያመጣ ነገር መሆኑን ተምረናል ይሄ ቅጣት የመጣባቸው ሰው ስለሆኑ አይደለም ወንጀል ስለሰሩ ነው የመጣባቸው ወንጀል ባይሰሩ ይሄ የአላህ ቅጣት አይመጣባቸውም ማለት ነው ሌላው የተማርነው ደግሞ ወንጀሎች የሚባሉት ነገሮች መላእኮችን ሳይቀር እንደሚረብሽ ነው። ረብሸዋቸዋል፣ አይደለም እንዴ? ከዛ በኋላ ደግሞ በጣም ወሳኙ ነገር የተማር ነው የሰው ልጆች መቀራረብ ከአላህ ቅጣት አያድነም። ማለትም አባት ነብይ ቢሆን ባሏ ነብይ ቢሆን እሷ ካላመነች ምንም ጥቅም የለው ለምሳሌ የነቢዩላህ ሉጥ ዓለይሂ ሰላም ባለቤታቸው ሚስታቸው ናት አይደል? በጣም ቅርብ ሚስት ማለት በጣም ቅርብ ቅርብ ማለት ነው። ግን እስካላመነሽ ድረስ አላህ ጋር ሊጠቅሟት ሊረዷት አይችልም። ዝምድና አላህ ዘንድ ባለ ግንኙነት ምንም ጥቅም እንደማይሰጥ ተምረናል ማለት ነው። የነቢዩላህ ሉጥ ዓለይሂ ሰላም ታሪክ በአጭሩ ከነቢዩላህ ኢብራሂም ታሪክ ጋር ተያይዞ ይህንን ይመስላል ማለት ነው። እንሻአላህ የዛሬውን ታሪካችን እዚህ ላይ

ጥያቄ ያላቸው በውሉ ባዳሩ ደጋጉን ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው